ግድ ነው በጣም ትልቁ ነገር ነው ሲካልጥፍ ተንፍስ ባፍ ኦራይት ይሄ የተከበሩ የቆየ ነው በጣም የቆየ ነው። ትንሽ አማር እንግዲህ፣ ምንም ማድረግ አልችልም። ብዙ አልቆየም፣ ግን ይሄ ደሞ የት ድረስ ሳመመህ? ተንፍስ

ቅድም ስጫነ፣ ምናልባት እስኪ እየው፣ ምን እንደሚሰራ። ተንፍስ፣ ባፍ በደንብ ተንፍስ። ኦልራይት፣ የተከበሩ ያ ቅድም ሲያምህ ነበር ስጫነ፣ ታስታውሳለህ? ነው የለም? የት ሄደ?

እሺ እንግዲህ ሌላው ደግሞ በጀርባ ሰላም ይሄ ደግሞ ይኸውላችሁ እንደዚህ ነው የሚያስኬደው። እንዴት ነው የሚሄደው? ከዚህ ጋር ተይዟል። ስለዚህ ፈጣኑ ወጌሻ ያስተካክላል። ከዚህ እንደው ድረስ የምግብ መፍጨት ችግር የነበረበት ችግር ደግሞ በስድስት ሰከንድ ያስተናብታል። ከርሱም የሚጠበቀው መተንከስ ብቻ ነው። አንተ ትመጣለህ። አይዞን በደንብ ተንፈስ። አረንጓዴ ነው። ቀይ፣ ይሄኛው ጥቁር ነው። ብጫ፣ ነጭ፣ ነጭ። ይሄ ነው ነው። ስንት ቁጥር ነው? ስንት ቁጥር ነው? ይሄ ሶስት። ይሄ አራት። ምን ላይ የተሰማ የት አካባቢ

ቁጥጥ ማለት ትችላለህ? አልችልም ነበር። ወይ ረን ባንዳው አይደለም። እንደዚህ ቁጭ ማለት ከባድ ነበር። ኖርማሊ ተኛለሁ፣ እነሳለሁ። እንደዛ ገራ ካለመደገፍ አትነሳም። ተደግፈ እንደዚህ ደግፈህ እንደዚህ ነው የምትነሳው

ተነስ እዚያው እዚያው ተነስ። ቁጭ ባለበት ፕሊስ ገራ አሚን አመስግና ስለመጣ ራስን ጠብቅ። ብርድ በጣም ያርዳ በጣም ይበርዳል። በቀጥታ መቋታታ እሺ፣ ጠዋትና ማታ በጣም አደገኛል። አንተ ኦልድ ስትሮክ ሰባይ በደም አየ ፈሪ ለየ እግር እንዳታነባብር። እሺ እንዳታስበው፣ እግር እንዳታነባብር ጭራሽ። እዚህ ነው የመጣው። እዚህ ጋር ነው ወይ ስመጣ ቼክ ኦኬ። ከየት እንደመጣ ምንስ፣ ከዚህ እየጎተተው ነው ከዚያ ደግሞ እዚህ ጋር ሰርኩሌሽን፣ ከዛ እያጣ አደገኛ በርታል፣ አደገኛ ነው።